አንድ እፎይን ብትገድሉ አስር ኡስታዞች እንደሚሞቱ እወቁ። መደባደብ ከዚህም ወገን ከዛም ወገን ሰው ቢጎዳ እንጎናለን እንጂ አንጨምርም። ማለፎ ሰበር፣ አስደንጋጭ እፎይ በቁጥጥር ስር ዋለ። ሰላም፣ ሰላም ውድ የዩቲዩብ ተመልካቾቼ አሁንም በድጋሚ ተመልሼ መጥቻለሁ። ሰብስክራይብ ያረጋችሁ ሰብስክራይብ ያረጋችሁ የደወል ቁልፉን እየጫናችሁ በሉል እግዚአብሔር ስም እንጠይቃለን ወቅታዊና አዳዲስ መረጃ ስለ ቅዱስ ቤተክርስቲያናችን ዛሬም ይዘን መጥተናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንግባ። ይህ ድምጼ ለቤተ ክህነትና ደብረብርሃን መስመር ጫንጮ ለምትገኘው ለስውራ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀጳጳስ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም እሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም ቶሎ መካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቆ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ከአሁኑ ብታስተካክሉት ይሻላል። ቤተክርስቲያኗ መዋቅር አላት። ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተክርስቲያን ሰላም አብጁለት። ምዕመናን መማረር የላባትም። እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው። ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም። ደስተኛ ሆነው ሄደው ደስተኛ ሆነው መመለስ አለባቸው። ትኩረት ለስውሯ ማርያም። ትናንትና ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ሙክራቢን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ፣ አሁንም በስውራ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክርስቲያኑ እንግዲህ ቪዲዮ እንደተመለከታች ነው፣ በስውራ ማርያም የሚደረገው ነገር ልክ አይደለም ብዬ አስባለሁ። እንግዲህ እምነት ጸበል ለማግኘት ለበረከት ተኬዶ እንግዲህ እንደዚህ በግፊያ መሃል እንግዲህ የሰው ሕይወት እየጠፋ ነው ማለት ነው። አብዛኞቻችን የስም ክርስቲያን እየሆነ ነው ብዬ አስባለሁ። ሁሉም ቦታ ካመንበት እምነቱ ያድነናል፣ ጸበሉ ይፈውሰናል። እንግዲህ እንደምታስታውሱት እዚህ አካባቢ አዲስ አበባ አካባቢ እንግዲህ ቃጥላ ማርያምን የማያውቃት የለም ብዬ አስባለሁ። ብዙ ሰዎች የዳኑበት የተፈወሱበት ቦታ ነው። አሁን ግን ማንም ሰው የለም፣ አባቶች ተቸግረው ነው የሚገኙት። እነኩኬለሽ ማርያምን መመልከት ችላላችሁ። አብዛኛው ሰው ይሄድ ነበር። አሁን ደግሞ እንግዲህ ጊዜው ደግሞ የሰሚነሽና የስውሯ ማርያም ሆኖ ሰውላ እዛ እየሄደ ነው ማለት ነው። ባካችን ኦርቶዶክሲያን የስም ክርስቲያን አንውል ለማለት ፈልጋለሁ። እንደነዚህ አይነት ደግሞ ማስተዋል ለምትባላ ሴትዮ እንደሰማችሁ ስውራ ጋዳ ሆዳቸው አምላካቸው የሆነባቸው ደግሞ ግለሰቦች አሉ። አባቶች የሄድን ነገር በቃ ልትሉ ይገባል። ከእሷ ውጪ ጉዞ የትኛውም ሰው ማዘጋጀት አይችልም፣ ወይም ደግሞ በግል መኪና ቤተክርስቲያን መሄድ አይቻልም ማለት ነው። እሷ ካልፈቀደች ምንም የሚሆን ነገር የለም። የገዳሙ ፈላጭ ቆራጭ ሆናለች። አባቶች ባካችሁ ይህን ነገር እንድታስቆሙ በሉ እግዚአብሔር ስም ጠይቃለሁ። ኦርቶዶክሲያኖች እየተጉላሉም እንደዚሁም ደግሞ የሞት አደጋ እየደረሰባቸው ነው የሚገኘው ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ስናልፍ እፎይ ላይ አሁንም የሞት አደጋ ተጋርጦበታል ማለት ነው እንግዲህ አሁንም ሙስሊሞች እያሳደዱት ነው የሚገኙት ማለት ነው እፎይ ተይዟል ዘዋይ አካባቢ የሚሉ መረጃዎችም እየወጡናሉት እስቲ እሱ ቪዲዮን እንመልከትና ወደ ቀጣይ መረጃችን እንሄዳለን ኡፎይ በቁጥር ስሩላ አልহামዱሊላህ ረብ አልዓለሚን ወምስጋና ይቦላ አለማቱ ቤታላህ ስብሃነ ወተዓላ ለዚ ለማያዙ ደሞ ትግል ወንድም ቤቶቻችን የተወዳቸው ቤተሰቦቻችን ኦርቶዶክሳውያን እንግዲህ ኮሚኒቲ ጋይድላይን እያለ ቪዲዮዎቹ እንዲታዩ ያደረገ ስላሉ የቲክቶክ ፕላትፎርም ሁላችሁም መረጃውን ባካችሁ ሀያም ሰላሳ ጊዜ ሼር ኮፒ ሊንክ ላይክ እያደረጋችሁ ሼር እያደረጋችሁ እንድታዳርሱልኝ በትህትና እጠይቃለሁ። በአጠቃላይ ግን ከቲክቶኩ ባሻገር ዩቲዩብ ላይ ረጅም ሰዓት ከ30 ደቂቃ በላይ ሰጥተን በቪዲዮ የተደገፈ መረጃ ስላስቀመጥኩኝ ባዩ ላይ ገብታችሁ የአሮስ ሚዲያ የሚል አለ ወደ 59 ሺህ ወደ 56 ሺህ ተከታይ ያለው እዛ ላይ ግቡና ተከታተሉ። በቀን ሁለት ጊዜ የሰራሁት ቪዲዮ አለ። በትህትና ጠይቃችሁ ሁላችሁም አደራ ዩቲብ ላይ ቀበ ሙሉ ሙሉ ስለ እፎ የሰሯት መረጃ ስላለ እንግዲህ የሰማነው ነው። እፎይ በቁጥጥር ስር ውለዋል፣ ዝዋይ አካባቢ ምናምን የሚል ፍጹም የተሳሳተ ትክክለኛ ያልሆኑ ሀሳቦችን ነው ሲያራምዱ የነበሩት። ከዚህ ምንድን ነው የምንረዳው? ነው የእፎይ መያዝ መታሰር ለሌሎቹ ደስታን እየፈጠረ ይገኛል። እኛ ኦርቶዶክሳውያን ግን ከወንድማችን ጎን ምን ያህል ቆመናል የሚለው ግን በጣም ያሳዝናል። አልቆምንም፣ ማለት በምንችል በምንልበት ደረጃ አልቆምንም። መግለጫዎች እየወጡ ነው ከተለያዩ ጉዳዮች ላይ ሀሳቦች የተሰነዘሩ ነው። እኛ ያለንበት አቋም ምንድን ነው? ወንድማችን እፎይ ስለ ቤተ ክርስቲያን ስለ ሃይማኖቱ ነው እንጂ ስለ ግሉ ስለ ሕይወቱ ስለ ንብረቱ አይደለም የጮኸው። ይህን ሁሉ ራሱን አጋፍጦ መልስ የሰጠው ስለ ቤተ ክርስቲያን እውነት እንዲገለጥ፣ የራቁት እንዲቀርቡ፣ የሄዱት እንዲመለሱ ነው። ወንድማችን ስለ ሃይማኖቱ ይህን ያህል የሚሳደድ ከሆነ ይህን ያህል መከራ የሚደርስበት ይህን ያህል ነገር የሚመጣበት ከሆነ እኛ ምን ያህል ከእሱ ጋር ከጎኑ ነን ብለን ተናግረናል። ዩቲብ ያላችሁ በጣም ብዙ ተከታይ ያላችሁ ኦርቶዶክስ ያል ቲክቶክ ያላችሁ በማህበራዊ ሚዲያ ላይ በደንብ ብትናገሩ ተደማጭነት ያላችሁ ወንድሞቻችን፣ እውነት ትዝብት ውስጥ እንዳትወድቁ፣ ከወንድማችን ጎን ቁሙ። ወንድማችን እሱ ብቻ አለም። ከእናኬ ዘማርያም ጋር ዲሳ ሁሉም አሉ። ከእነሱ ጎን እንቁ። እቅበት እምነት ላይ ያሉ ወንድሞቻችን እናበርታቸው። ከሁሉ በላይ ብጽዋና ቦዲቃ፣ ጳጳሳት፣ ጠቅላይ ቤተ ክህነት፣ የአዲስ አበባ ገረስብ ከተባካቸው አባቶቻችን እባካችሁ ቢያንስ እንኳን ጥቂት እየሰራችሁ እንዳለ እናምናለን። ግን ደግሞ ምእመናኑ በዛ ልክ ሁሉ ላይ ረዳችሁ ይችላል። እኛ ተነስተን አባቶችን የመናገር ሞራሉን ማቀሙም የለን። ኦርቶዶክስ ያስተማርችን ትህትናና ፍቅር ነው። ግን ቢያንስ እንኳን ድምጻችሁን አሰሙ። እንዳው እስቲ ሁሉም እኮ በቤተ እምነቱ መግለጫ ይሰጣል። የሃይማኖት ጉባኤያት መግለጫ ሰጥተው የለ። የእስልምና መጅሊሱም እኮ መግለጫ ሰጥቷል። ጠቅላይ ቤተ ክህነት መሲሆን መግለጫ ቢሰጠ አዲስ አበባ እኛ ከእናንተ ጋር ነን። ወንድሞቻችን ሆይ ጉዳዩን ህግ ይዘዋል። በርቱ። መቼ ነው የምትሉ? ቢያንስ እኛም እኮ ኮንፊደንስ እንዲሰማን እንፈልጋለን። እግዚአብሔር የሚጠብቀን አሁን ቃል ቢያንስ እንኳን በምድራዊ፣ ግን እናንተ የተሾማችሁ አባቶቻችን ናችሁ እና ከጎናችን ስለመቆማችሁ ቢያንስ ምልክት ስጡ። እውነት ምልክት ስጡ። ስለሚያስከፋ ነው እውነት አባቶቻችን ናችሁ፣ የኛው አካል ናችሁ። ግን እንደው እንከፋለን። በሆነ ያሉ ስራዎች የተሰሩ ቢሆን ይሆን ያህል ድምጽ እንኳን አሰሙን። ከሁሉ በላይ ግን ከእፎይ ጎን ነን ብለን እንቁም። ባለማተብ የተዋህዶ ልጅ ነኝ ከሁሉም ጎን ነኝ ብለን እንቁም። ድምጻችን እናሰማ፣ አንድነታችን እናጠንክር። ወንድማችሁ ሁሉ መብራቱ ነኝ። ያሮሴ እናንተም የእኛም ነው። ይቅርታ ጠይቋል ለቃላት አጠቃቀሚ ብሎ ቢሆንም ግን ቢያንስ ከወንድማችን ጎን መቆማችን ልናሳ ይገባል። ቪዲዮውን እንግዲህ እንደተመለከታችሁ ነው የተዋህዶ ልጆች ሰይፍ የተመዘዘው እፎይ ላይ ብቻ ሳይሆን መላው ኦርቶዶክስ ያለ እንደሆነ እንድታቁት እፈልጋለሁ። ይሄ እንግዲህ የሀሰት መረጃ በብዙ ሶሻል ሚዲያዎች ላይ እየሰማችሁት እንደሆነ እየተመለከትኩ እገኛለሁ። ይሄ ውሸት ነው፣ ፈጽሙ እፎይ አልተያዘማት፣ ነው እፎይ ፖለቲከኛ አይደለም፣ እፎይ ዘረኛ አይደለም። ለአማኔቷ፣ ለቅድስ ቤተክርስቲያን የቆመ የቁርጥ ቀን ልጇ ነው። እኔም እፎይ ነኝ፣ እኔም እፎይ ነኝ ማለት ብቻ ሳይሆን እፎይን በገንዘብ በሐሳብ በጸሎት ልንረዳው አለን ልንለው ይገባል። ሁላችሁም ኮመንት ላይ እየገባችሁ ስለ እፎይ ያላችሁን መልእክት እንግዲህ እንድታጋሩን በሉል እግዚአብሔር ስም ጠይቃለን። እፎይን የሚጠብቀው አምላክ አይተኛም አያንቀላፋም ለማለት እፈልጋለሁ። ቢመስለንም ሌቱ ፍጹም የማይነጋ ተቆልፎ የሚቀርበሩ እንደተዘጋ እሱን ተስፋ አድርገ ባመንክበት ጽና ቀናለው እግዚአብሔር ያደርግሃል ቀና እግዚአብሔር ለሁሉም ነገር ቀናለው ብዬ አስባለሁ። እንግዲህ አንዳንድ ደግሞ ሙስሊሞች እንግዲህ ይህን ነገር ከዘር ጋር ከፖለቲካ ጋር እያያይዙት ይገኛሉ፣ እና በጣም የሚያሳፍር ተግባር ነው እየተካሄደ ያለው። እንግዲህ ቲክቶክ ላይ ቁጭ ብለው እንግዲህ ስለ ዘር፣ ስለ ሃይማኖት እያወሩ የእፎይን ስም እያነሱ ይገኛሉ ማለት ነው። እስኪ ቪዲዮ ያለ እሱም ቪዲዮ ተመልክተን እንመለስ። እንኳን ሃያ ምናምን ቤተ ክርስቲያን አለ ችግር የለውም። ሀያ ቤተ ክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምን የትኛው የትኛው እያንዳንዱ ነው ለቅም እዛ ድንጋይ ስር ምን ከተው ችግር የለውም። ግንባር ግንባሩን እያልን ነው እንዴ! የኦሮሞ ገረድ ሆኖ መምጣት የተለያዩ ነገሮች ናቸው ያልኩ ያሉት። እስቲ እሱ ይሞክራት እኛ እስከ ጥግ ድረስ እንሄድለታለን አሉት አሉ። በቃ ችግር የለውም። ሁሉ ነገር ምንም ችግር የለውም። እዚህ አሁን እኔ ባለውበት ከተማ እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። እስቲ እየፎቀሩ ነበር፣ ምን እያሉ ነበር? አንድ ፎይ እነካና ምን እያሉ ነበረ? መሰለኝ አንድ ፎይ እነካና አጠገባችን ያለውን አስር ሙስሊሙን እንትን ላይ ብራዘር፣ ይሄንን ጎንደር ላይ ልታደርጎ ትችላለህ፣ ጎንደር ላይ ልታደርጎ ት ይችላል፣ ችግር የለም። ጎጃም ላይ ጥቂት ሙስሊሞች ስላሉ ይሄንን ልታደርግ ት ይችላል። ወላሂ ለአዚም ነው የሚለው። ይሄንን ነገር ጎንደር ላይ እና ጎጃም ያደረግኸውን መልሶ ግን ወሎ አደግመው ነው ምን ነው የሚለ ወሎ ላደግ ይሄ ሁሉ ከፎይ ይጎነነን የሚሉትም ክርስቲያኖች ማድቡ ከሆነ የት አንድ ሙስሊም ይነካ፣ ችግር የለውም እኛ እርምጃውንም እንወስደለን። እኛ ራሳችንም እስ የትኛው ቤተ ክርስቲያን የትኛው ክርስቲያን እንደሚያስጠል እናያለን። ችግር የለውም የለው እንደዚህ አይነት ሳፋጣ አያስፈልግም። ተነዱብኝ እኛም እርምጃችን እንወስዳለን። ምንም ችግር የለውም። ለአደረጃጀት ምንም ነገር ምንም ጣጣ የለውም። እስከ ሰኔ እኔ ሌሎቹ ክርስቲያኖች እፎይን ይወክላሉ እያልኩ ሳይሆን፣ ነገር ግን ከእሱ ጎንነን የሚሉት ይሞክሯት ነው እያልኩ ያሉት። ከሱ ጎን እኛ ከሌላው ጋር ተከባብረን ደምመርምን ነው እየኖርን ያለ ነው። ተቻችለን ነው እየኖርን ያለ ነው። ነገር ግን ከእሱ ጎንነን ያሉት የሚሉት አንዳች ነገር ይሞክሯት ነው እያልን ያለ ነው። አሁንም ቢሆን ታግሰናል። እስካሁን እኮ ተቻችለን ሳይሆን ችለን ነው ነው በኢትዮጵያ ላይ ማለት ነው። ግን አሁን በቃ ሁሉ ነገር ያንገሸግሻል፣ ታውቃለህ። ከአንገት በላይ ነበር እስከዛሬ ስናደርግ የነበረው። ከአሁን በኋላ ግን እነሱም እርምጃ የወሰዱ እኛም እርምጃ እንወስዳለን፣ ችግር የለውም። ኦሮሞ ነው ከብት ነው እናና እኛ አንሰማም። የፈለገ ነገር ይሁን። ኦሮሞም ቢሆን እስልምና የሚሳደብ ነብዩ መሐመድም የሚሳደብ ከሆነ አንገቱ ነው የምንቀለው። ጣጣ የለውም? የትኛውም ብሄር ይሁን ማንንም አንሰማም እኛ በእስልምና ከመጣ ድረስ ማለት ነው ብሔር አናማረጥም። ነገር ግን እንደዚህ ኦሮሚያ ውስጥ ያላችሁ ስልጤዎች ተጠንቀቁ ሚል ከሆነ ዲሞክራሲ እሱ የትኛው ኦሮሚያ ላይ የኖረ እንደሆነ ያሳየናል። ዲሞክራሲ በራሳችን አፋር አካባቢ ነው ያለው እንዴ። አሁን ለስራ ጉዳይ እና በህግም ለማስኬድ ሞከረን እዚህ አካባቢ ላሉት ተቃለ፣ ወደ አፋር ክልል ብዙ ወንድም ሙስሊሙ እህቶቻችን አሉ። እና በህግ ለማስኬድ ሞከርን። ነገር ግን ጉዳዩ ትንሽ ወሰብሰብ ያለ ነገር ነው። እሱ ከሚናገረው በአጠቃላይ ትንሽ ያስቸግራል። እና ምናልባት ስማቸውን ከእፎይ በስተጎን ያሉት እንደ ልደተ ቃል ያልካቸው ስማቸውን ብጠቅስልን ቢያንስ መረጃ በደንብ ለማሰባሰብ ይጠቅመናል ብዬ አስባለሁ፣ እንደ ሀሳብ ኢንሻላህ። ምኑ ማድረጃዎችን እያንዳንዱ አሉ ማስረጃዎችን ሰብስቤ በውስጥ ልክልለ በውስጥ ፎሎ ላድርግ አስረስ በቃ እኔ ስራ የገባው ስለሆነ ሎጣ፣ ለክርስቲያኖች የታወጀ የሞት አዋጅ፣ ለክርስቲያኖች የታወጀ የሞት ድግስ፣ ለቤተክርስቲያን የታቀደላት የሞት ድግስ። ቤተ ክርስቲያንን እናቃጠላለን፣ ክርስቲያኖችን እንገላለን። በአካባቢ ሀያ ቤተ ክርስቲያን አለ። ከሀያ ቤተ ክርስቲያን ውስጥ ምን ያህል ክርስቲያን እንደሚሆን እንደሚኖር የታወቀ ነው። እነሱን እንገላለን፣ እነሱን እናቃጠላለን ተብሎ የሞት አዋጅ እየታወጀልን ነው በእኛ በክርስቲያኖች ላይ። ነገር ግን እስካሁን ቤተ ክርስቲያን ምንም አይነት ድምፅ ልሰጥ አልቻለችም። ቤተ ክርስቲያን የት ነች? ማህበረ ቅዱሳን ኦቲሲ ቲቪ የት ናችሁ? የት ናችሁ? ወይንስ ካሁን በፊት እንደተደረገው መተው ቤተ መቅደስ ውስጥ አንገታችን በቢላ እስከሚያርዱ ነው የምጠብቁት? ክርስቲያኖች በሙሉ ንቁ፣ ራሳችሁን ጠብቁ። በያላችሁበት ራሳችሁን ጠብቁ። እያንዳንዱ ሙስሊም በመጣበት መልሱለት፣ ቆማችሁ እንዳታዩ። በዚህም ደረጃ መሄድ ካስፈለገ እኛ እነሱ ሲመጡ እኛ በሶ ጨብጠን መጠበቅ የለብንም፣ እኛም ራሳችን መከላከል አለብን። ክርስቲያኖች በተቻላችሁ አቅም፣ በያላችሁበት ራሳችሁን ጠብቁ። በመጡበት መንገድ መልሱላቸው፣ አስታጥቋቸው በቃ ይሄ ነው። ከአሁን ካሁን በኋላ የሚያስፈልገው ምክንያቱም ቤተክርስቲያን ምንም ልጆን ለልጆቿ ድምፅ ልትሆን ድምጽ ለቷን አልቻለችም። ማህበረ ቅዱሳን ኦቲሲ ቲቪ የት ናችሁ? ይህ ቪዲዮን እንደተመለከታች ነው በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራ የሚራራልን ሲፈር ንጉሱ በቀል የሱ ነው አይደለም ያንቺ። በጸሎት ታጥረሽ በጸሎት ብርቺ ለማለት ፈልጋለሁ። ሁላችንም በሃይማኖታችንን በርታ። ሁላችንም ጸሎት እናድርግ ለኢትዮጵያ ለሀገራችን እንደዚሁም ለተዋሕዶ ሃይማኖታችን በሃይማኖታችን እንዳጸና አንገታችን ላይ ክራችንን ያደረግነው እስከ ሞት ድረስ ልንታመን ነው። እንግዲህ እጃችን ላይ እግራችን ላይ ያለም ይሄ ማተብ ያደረግነው አንገታችን ላይ ነው። እንግዲህ አንጎታችንን ቆርጣችሁ ነው ይሄ ማተብ ልታወልቁት የምትችሉ ለማለት እፈልጋለሁ። ሁላችንም በሃይማኖታችን በርታ። እንግዲህ አባቶቻችን የመንጋ መሪ እስካሁን ምንም ያስተላለፉት መልእክት የለም። የሌላው የሃይማኖት ተቋማት እንግዲህ መረጃን እያስተላለፉ ይገኛሉ። እንግዲህ የኛ አባቶች ግን አሁንም ዝምታን መርጠዋል። ፈጣሪ አምላካችን እንግዲህ አለው ይበለን በህይወታችን በኑሯችን ሁላ ይቅደምልን ለማለት እፈልጋለሁ። እፎ የወንድሞችን እፎ የወንድማችንን እግዚአብሔር አምላክ ባለበት ይጠብቀው ለማለት እፈልጋለሁ። እንግዲህ ዛሬ ወቅታዊ አዳዲስ መረጃን አደረሰን ወደ እናንተ። በቀጣይ ቪዲዮ እስክንገናኝ ድረስ ግን ሰላም ቆዩ።